አዲስ አበባ በ232 ኪሎ ሜትር ርቀት ላይ ከምትገኘው ሞጃና ወደራ ደርሰናል። ከአርሶ አደሩ ቀይ ያረሰማ ጎበዝ እርፍ የነቀነቀ ወፍጮ እንዳጓራ መስከረም ዘለቀ እንዲሉ ሀገር ጠግባ ያድር ዘንድ በጉም የታፈነው ቀዝቃዛ አየርና ጠንከር ያለው ዝናብ አላላውስ ቢልም ገበሬውን ከማሳው ሊነጥለው አልቻለም። ቆፈንና ብርዱ ሳይበግረው ዋልካው ሳያሰምጠው በሬዎቹን ጠምዶ ሞፈር ከቀንበር አዋዱ የመረርሻውን በመከወል ላይ ነው። ኢትዮጵያ ባለፉት ዓመታት በአንበጣ ወረርሽኝ፣ በሰላም ጦትና በድርቅ ምክንያት ከ5 ሚሊዮን ኩንታል ያላነሰ ምርት እንዳጣች ከግብርና ሚኒስቴር የተገኘው መረጃ ያመለክታል። ይህን ለማካካስም በዚህ ዓመት 13.5 ሚሊዮን ሄክታር መሬት በማረስ አራት መቶ ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ ለተግባራዊነቱ እየተሰራ ነው። በአገር አቀፍ ደረጃ ከተያዘው ውቅድ መካከልም 48 ሚሊዮን ሄክታር መሬት የሚታረሰው በአማራ ክልል ሲሆን ከዚህም ከ143 ሚሊዮን ኩንታል በላይ ምርት ለመሰብሰብ ግብ ተጥለዋል። በዚህም መሰረት በክልሉ ሰሜን ሸዋ ዞን ትርፍ አምራች በሆኑት በሞረትና ጅሩ በሲያደብርና ዋዩ እንዲሁም በሞጃና ወደራ ወረዳዎች የመኸር ርሻ ዝግጅትን ቃኝተናል። በዞኑ ከ486,065 ሄክታር መሬት በላይ በመኸር ርሻ በመዝራት ከ16 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ ነው። እስካሁን ባለው ሂደትም ከ395,000 በላይ ሄክታር መሬት በዘር ተሸፍነዋል። ሰሜን ሸዋ ግብርና በ2014 15 መህር ከ48600 ሄክታር በላይ የሚያርስ ዞን ነው። ይሄን የመሬት መጠን አልምተን ወደ 16.2 ሚሊየን ኩንታል ማምረት ነው። ይሄ ከአምናው ተመሳሳይ ወቅት ጋር ስናንጻጽረው ወደ 11 ሚሊዮን ኩንታል አምና የተመረተው በዚህ ዓመት የ11 በመቶ የምርት እድገት አለው። አጠቃላይ የሰብል ምርታማነትን ደግሞ ሰብሎች ምርታማነት ፐርሄክታር ወደ 33 ኩንታል ፐርሄክታር ማድረስ ነው። ይሄ ማሳ የመጀመሪያው ከመኸር ጋር ስናያይዝ የእርሻ ዝግጅት ነው። ስለዚህ ወደ 486 ሄክታር መሬት የሚሆነውን ማሳ በእኛ አካባቢ እስከ አራተኛ ዙር ድረስ እርሻ ይታረሳል። እንደየ አካባቢው ሁኔታ ግን ይለያያል። ኦልሞስት፣ አንደኛ እርሻ አንደኛና ሁለተኛ እርሻ መቶ ፐርሰንት በላይ ማለት ታርሰዋል። ሶስተኛ እርሻ እንደዚሁ ወደ 76 ፐርሰንት አካባቢ፣ አራተኛ እርሻ ወደ 63 ፐርሰንት አካባቢ ታርሰዋል። በአለም አቀፍ ደረጃ በተለያዩ ምክንያቶች በተከሰተው ቀውስ ሳቢያ የተፈጠረው የሰው ሰራሽ የአፈር ማዳበሪያ እጥረት በዘንድሮው መርሻ ላይ ጥላውን ቢያጠላም አርሶ አደሩ ነገን በተስፋ ሰንቆ ስራውን በማቀላጠፍ ላይ ነው። በተለያዩ አካባቢዎች ተከስተው የነበሩ ግጭቶች ያሳደሩትን ጫና ተከትሎ የምርት እጥረት እንዳያጋጥምም አርሶ አደሩ ዛሬም ስራ ላይ ነው። ይህን የአርሶ አደሩን ጥረት ለማገዝም የሰው ሰራሽ የአፈር ማዳበሪያ እጥረትን በተፈጥሮ ማዳበሪያ በማካካስና ችግሩ እንዳይባባስ ፍትሐዊ ክፍፍል እንዲኖር በማድረግ እኩል ተጠቃሚነትን ማረጋገጥ ይገባል። ይሄ ሊታይልን ይችላል። ወደፊት በቃ በማህበር አቅርቦትም ቢኖር ኖሮ በጣም አናሳ ነው። በቃ ማህበሩ ወደ ነጋዴ ያዙረው ሸር ይደራረግ አናቅም። ይሄን እንዲያቀልን እንፈልጋለን መንግስት። በቃ አዝመራው ደህና ነው አሁን ያው ወልቅም እንዲህም ቢል ቃን ከበድም ቢል ያው ከብት ምንም እንዲህ እየደካከመ አንዳንዱ ጋር እያሸግር ደህና ነው አዝመራው። ያው እስካሁን ብዙ ይዘመር ነበር። የግብአት አቅርቦት ችግር ስለነበረ በጣም በጣም በጣም ገበሬው እየተሰቃየ በእንዱ ሲመላለስ ከሰኔ ከግንቦት ጀምሮ መመላለስ ብቻ ነው በቀን በቀን ማዳበሪያው ሊያገኛ ልቻለ። አሁን ላይ እየቀረበልን እና ያሰራጨ ነው 42ሺህ ኩንታል የአፈር ማዳበሪያ ቀርቦልናል። ከዚህ ውስጥ 41 ሺህ የሚሆነውን የአፈር ማዳበሪያ ወደ አርሶ አደሩ አሰራጭተናል። ይህንን ማዳበሪያ ወይም ይህንን ግብአት በተገቢ ተጠቅመን ምርታማነትን ከዚህ በለጠ እናሻሽላለን ብለን እናስባለን። ሌሎች በተለይ የአፈር ማዳበሪያ ጥረትን ሊያቃልሉ የሚችሉ አማራጮችን በስፋት የተሰራበታልና ና ከላይ ነጩን ማዳበሪያ ሊተኩ የሚችሉ የኢኮ ግሪን ወይንም ደግሞ ፈሳሽ ማዳበሪያ እሱን በስፋት እንደ ወረዳ ለመጠቀም አቅድን እየሰራና ና ያለ ነው። አርሶ አደሮቹ ያነሱት ጥያቄ ግን ትክክል ነው። በተጨባጭ ወደ ሁለት ሶስት ወረዳ ላይ አግኝተናል እኛ ሌብነት አለበት ማለት ነው። አንደኛ ማዳበሪያ ቅድም እንዳልኩት በቅልክ የቀረበ ካለመሆኑ ጋር ተያይዞ ከአንድ ቦታ ወደ ሌላ ቦታ የሽርፍራፊ ትርፍ በመፈለግ የሚዘዋወር እንዳለና በተጨባጭ የተያዙ ጭነውም ሲሄዱ አራክፈን እዛው ለአርሶ አደሩ እንዲጠቀም ያዘዋወሩት ግን ተጠያቂ መሆን አለባቸው ብለን እየሰራን ስለሆነ እንዲህ አይነት እንቅስቃሴዎች አሉ። እሱ ብቻ ሳይሆን ማህበራት አካባቢ አሁን አንዱ በግምገማችን ያየነው እጅ መንሻ መፈለግ፣ ፍትሐዊ በሆነ መንገድ አለመስጠት እንደዚህ አይነት ምልክቶች እንዳሉ በተጨባጭ እናንተ አሁን በሄዳችሁበት ቀጠና ወሌ የሚባለው ስራ ማህበር አካባቢ ማዳበሪያ እያለ ማዳበሪያ የለም ተብሎ አርሶ አደሩ ለበርካታ ጊዜ ሲመላለስ ሲጉላላ የነበረበት ነበርበት ሁኔታ ነው ያለውና እንደነዚህ አይነት ምልክቶች አሉ። ስለዚህ ከስር ከስር በደረስንበት የሚጠየቁትን እየጠየቅን የሚታረሙትን እያረምን አሁንም ቢሆን ግብዓቱ ወደ አርሶ አደሩ እንዲደርስ ስራ እየተሰራ ነው ያለው። ናውጣና ውረድ ብሎ ካላረሱ ማኛ ከየት ይመጣል ጎታን ብዳብስ ማረስ ነው እንጂ እርፉ እስኪለመጥ ስንዴ ልመና ከመለማመጥ እንዲል፣ አርሶ አደሩ ዓለም አቀፍ ጫናን ለመቋቋም የሀገሪቱ ኢኮኖሚ የጀርባ አጥንት የሆነውን ግብርናን ማዘመን ማሻሻልና የተሻለ ምርት ለማግኘት መስራት ለነገ የማይባል ተግባር ነው። ወረዳው ላይ ያለው ማህበረሰብ በተለይ አርሶ አደሩ እንደምታውቁት የዚህ አካባቢ አርሶ አደር ይታወቃል፣ እንደ ሀገርም ይታወቃል። ጠቅላይ ሚኒስቴሩም ከዚህ መጥተው የጎበኙት አካባቢ ነው። በስንዴና በማድለብ ይታወቃልና ይሄንን በደንብ አጠናክሮ መቀጠል እንዳለበት ከማህበረሰቡ ጋር ተነጋግረናል። በዛም አግባብ ከወትሮ በተሻለ መልኩ በተለይ ከእርሻ እንቅስቃሴ ጋር ጥራጥሬ መጠቀም እዚህ ላይ በደንብ ያጠናክረው እየሰራ ነው። በእርሻ ስራ እንዳያችሁት በደንብ ነው እየታረሰው አንደኛ እርሻ በደንብ አርሷል። ሁለተኛ እርሻም ያረሰበት ሁኔታ ነው ያለውና ስለዚህ እነዚህ በተለይ አሰራር ላይ ያሉ ነገሮችን በደንብ ልቅ ማድረጉ የሰራበት ሁኔታ ነው ያለው፣ አርሶ አደሮቻችን ቁርጠኝነት ነው። ሁለተኛ እንደምታዩት ሙያተኞቻችን አብረው ከአርሶ አደሮች ጋር አብረው ያጠነፈፋሉ ማሳ ውስጥ ናቸው። አብረው ሙያ ምክር ብቻ ሳይሆን እየሰሩ ነው። አርሶ አደሮችን በጋራ እያስተማሩ እያስተባበሩ ያሉት ይሄ እስከ መጨረሻው ምርት እስከምንሰበስብበት ሰዓት ድረስ ክትትሉ መጣ መጠናከር አለበት። የዞን ግብርና መምሪያም በጥቅሉ ጠቅላላ የመኸር ስራውን በዚህ መንገድ እንደምታዩት በቢሮ ደረጃ ብቻ ሳይሆን ጠንካራ የሙያተኛ ድጋፍ እያደረግን የቆየ ነው። ጠንካራ የአመራር ድጋፍ አለው። ጠንካራ የበጋራ በትብብር ደሞ እንደዚሁ ማሳ ላይ ወርደን እያንዳንዷን የግብርና ስራዎች እየተከታተል የጎደሉትን እየሞላን የበለጠ ደግሞ ለሚቀጥለው ዓመት ዝግጅትም እያደረግን ጎን ለጎን ነው ያለነው። አይ ቲንክ ይህ ዓመት ይሳካል የሚል እምነት ነው ያለን እስከ ዛሬ ያጣነውን የባከነውን ምርት ለመተካት እንዲሁም ሀገራችንን ካለባት የምርት እጥረትና የኑሮ ውድነት ለመታደግ ዋነኛውና አማራጭ የሌለው ጉዳይ የግብርና ስራችን ነው። ከዚህ አኳያ ሁሉም አርሶ አደር በተለይ በዚህ አመት በልዩ ሁኔታ አቅጣጫ የተቀመጠው ግብርና በገጠር ብቻ ሳይሆን በከተማም ጭምር ግብርና አለ። ስለዚህ የክረምት ዝናቡ ሳያልፍ በገጠርም በከተማም በግብርናችን ላይ ልዩ ትኩረት ሰጥተን በመስራት ከኑሮ ውድነት የመከላከል ሁለተኛ ደግሞ በምግብ ሰብል ራሳችንን የመቻልና ከረሃብ ሰቀቀን የምንወጣበት አቅጣጫ እንድናረጋግጥ ሁሉም ሰው ታታሪ ሆኖ መስራት አለበት። በሞረትና ጆሮ በሲያደብርና ዋዩ እንዲሁም በሞጃ እና ወደራ በምርሻ ዝግጅት ላይ እየተደረገ ያለው ርብርብ ይበል የሚያሰኝ ነው። በተለይ የኩታ ገጠም ርሻን ተግባራዊ በማድረግ አብሮ መስራትን የመረዳትና የፉክክር መንፈስ በመፍጠር ሰብልን በጋራ በመንከባከብ የተሻለ ምርት ለማግኘት ከፍተኛ አስተዋጽኦ እያበረከተላቸው ይገኛል። አረምን በምንረጭበት ሰዓት ባቄላ እና ስንዴ ቢሆን የስንዴው ያረም ማጥፊያ ባቄላውን ስለሚያጠፋው የተለያየ ነገር ሲሆን አንዱ አንዱን ይመተዋል ማለት ነው። ስለዚህ ለርጭትም አንድ አይነት ነው። ለምርት ደግሞ ከፍተኛ ምርት የሚሰጠው ስንዴው ነው። ምርጥ ዘር ስንጠቀም ያው ጥሩ የተሻሻለ ምርትም እናመርታለን። እንደገና ምርቱም ይጨምራል። አዲስ ዘርም ስንጠቀም ምርቱ ይጨምራል። ያው ምርትና ምርታማነትን ለማሳደግ ያው ሁሉም ፍላጎት አለው፣ በራሱ ጊዜ ተነሳሽነት አለው፣ ማንም ሳይጎተጉተው ማለት ነው። አርሶ አደሩ ከጊዜ ወደ ጊዜ ክላስተር ስንጀምር አምስት ሄክታር ለመሙላት እንቸገር ነበረ። አንድ ቦታ ላይ አምስት ሄክታር ማግኘት በጣም ከባድ ነበር የሚሆነው ይሄ ያደገ መቶ ሄክታር እንዲ እንዲ ያለ፣ አሁን እንዳልኩ አንድ ቦታ ላይ ብዙ ቀበሌዎችን ከቀበሌዎች ለማገጣጠም ጭምር እየተሰራ ያለ ስራ አለ። ይሄን ደግሞ ምንድን ነው ያመጣው ለውጥ ካልከኝ እኛ ከምንለው በላይ አርሶ አደር ካርሶ አደር ይማራል ፕሮፌሰር መጥቶ ከሚነግረው በላይ ከጎረቤቱ ያለውን አርሶአደር የሞከረውን ያገኘው ምርት አይቶ እሱ የሰራውን ስራ ነው መድገን ይፈልገውና በቀላሉ ምርጥ ዘር አንድ ላይ ይጠቀማሉ፣ በቀላሉ ባለሙያ መደገፍ ይችላል። እና እነዚህን ማድረጉ ክላስተር ላይ አደራጅቶ መሰራቱ ምርትና ምርት አመነት ላይ ከፍተኛ የሆነ ጭማሪ እንዳለው አይተናል። ሰሜን ሸዋ ዞን የግብርና ባለሙያዎችና የዞኑ አመራሮችም ውሎና አዳራቸውን ከአርሶ አደሩ ቀዬ ካደረጉ ሰነባብተዋል። ሳይ ማሪ አስተማረን ማህበረሰብ ያለ ስስት ማገልገል በስፍራው በተግባር ተገልጧል። እዚህ የባለሙያ አገልግሎት ወረቀትና እስክሪብቶ አዋዶ ሪፖርት ከመዘገብ ባለፈ እርፍ ጨብጦ የአርሶ አደሩን ድካም በመጋራት ጭምር በተግባር የሚገለጽበት ነው። እንደምናጠልቀው ጫማ ሶል ሆነው የሚያገለግሉን በተለይ የቀበሌ ግብርና ባለሙያዎች ከየወረዳም ግብርና ባለሙያዎች ያው ድጋፍ ያደርጉልናል። በዚህ ክላስተር ላይ ያው ከፍተኛ ርብርብ እያደረጉ እኛንም ያወያዩናል። በኮማንድ ፖስት ላይም ግብርና እየገባ ይወያያል። አብሮ መስራት፣ አብሮ መዝራት፣ አብሮ ማረስ፣ አብሮ ማምረት፣ ተባይና በሽታ ክትትል ሲኖር አንዱ ያላየውን አንዱ እያየ እየተመካከሩ እየተደጋግፉ መሄድ ከፍተኛ የሆነ የምርት ልዩነትም ማጠብ የተቻለበት የፉክክር ስሜት የተፈጠረበት በዚህም ተመሳሳይ የሆነ ምርት እያመረተ የሄደበት ሁኔታ ስለሆነ ያለው ይሄ ከፍተኛ የሆነ አስተዋጽኦ ነው ያለው ማለት ነው። የወረዳ አመራሩ፣ የወረዳ ባለሙያው እስከ ቀበሌ ድረስ ያለው እስከ ክላስተር አስተባባሪ ድረስ ያሉ በቅንጅት ቀን በቀን ምን መሰራት እንዳለበት እንዴት መሰራት እንዳለበት ቀን በቀን እየተነጋገርን ኮሙኒኬት እያደረግን ይህን ክላስተር ለማሳካት ርብርብና ያደረግነው አንድ ሰኔ የገደለውን ዘጠኝ ሰኔ አይመልሰውም እንደሚባለው፣ በዚህ ወሳኝ የአዝመራ ወቅት በእርሻ ሥራው ላይ መዘናጋት እንዳይከሰትና የምርት እጥረት እንዳያጋጥም ቀድሞ መልካም አጋጣሚዎችና ተግዳሮቶች በመለየት ለችግሮች አፋጣኝ ምላሽ በመስጠት የምር እርሻውን ማሳለጥ ከቶውን ቸል ሊባል የማይገባው ጉዳይ ነው። አርሶ አደሩም ሰብሉን በከፍተኛ ትኩረት ሊከታተል እንደሚገባ ነው የዘርፉ ባለሙያዎች የሚመክሩት። መላ የሸዋ አርሶ አደር ከሚመራው አመራር ጋር በጋራ በመሆን የገጠር ግብርናው ዘርፍ ላይ የገጠሙትን ፈተናዎች በጋራ በትብብር በተለየ መንገድ ደግሞ ከችግሮቻችን በላይ ከፍ ብለን አስበን መውጫ መንገዱ ላይና መፍትሄው ላይ ረብረብ እያደረግን የዚህን ክረምት በጥሩ ሁኔታ መጨረስ የምንችል ከሆነና ያስብነው ምርታማነት ማሳካት የምንችል ከሆነ ለዞናችን ብቻ አይደለም፣ ለራሳችን ብቻ አይደለም፣ ለክልል ብቻ ሳይሆን ለሀገር ለሀገር ገበያ ከፍተኛ ቫልዩ ያለው ዞን ስለሆነ እሱን በቂ ምርት እንድናመርት አካባቢያችንን ሰላም በመጠበቅ ጎን ለጎን በቂ ምርት እንድናመርት በአትክልትም ዘርፍ፣ በእንስሳት ዘርፍ፣ በሰብል ዘርፍ በብዙ መንገድ ምርት እንድንጨምርና ሸዋ የጀመረውን የምርት የማምረት ሂደት በከፍተኛ መጠን አገራዊ ተልእኮ፣ ክልላዊ ተልእኮ እንዲወጣ ሁላችንም በርብርብ እንድንሰራ ጥሬ ለማቅረብ እወዳለሁኝ። በቀጣይ የሰብል በሽታ ቢያጋጥም ለዛ ኬሚካል ዝግጁ የመሆን በየጊዜው ማሳን የመጎብኘት የመቃኘት ስራ በባለሙያውም በአርሶ አደሩም በትኩረት እንዲሰራ በዚህ አጋጣሚ ማሳሰብ እንወዳለን። ሁለተኛው አሁን እንደምታው ዝናቡ ጠንከር ያለ ነው። ስለዚህ ይህን እየተከታተሉ አሁን ዛሬ ማጠንፈፍ ብቻ ሳይሆን በትክክል ውሃው ከማሳ ውስጥ የወጣ ስለመሆኑ መከታተልና ማረጋገጥ ተገቢ ነው የሚሆነው ለዚህም የቀበሌ ባለሙያዎች፣ ወረዳ ባለሙያዎች አሁንም እዚህ አርሶ አደር ውስጥ ሆነው እየደከሙ እየለፉ ነው ያሉት። በዚህ አጋጣሚ በተከታታይ ዓመታትም ላገኘን ውጤት የባለሙያው ድርሻ የማይተካ ሚና ስለነበረው አሁንም ባለሙያዎቻችን ይህንን ሳይሰለች ሳይታክቱ አጠናክረው እንዲቀጥሉ በዚህ አጋጣሚ አደራ ማለት እወዳለሁ። ኢትዮጵያ በተለያዩ ተፈጥሯዊና ሰው ሰራሽ ችግሮች ብትፈተንም ችግሩን ለመቋቋም የልማት ስራዎችን ያለምንም መታከትና መስልጨት ማከናወን ይገባል። በተለይም ለግብርናው ዘርፍ ከፍተኛ ትኩረት መስጠትን ይሻል። ለዚህ ደግሞ በምግብ እህልም ሆነ በኢኮኖሚ ራስን መቻል ጊዜ የሚሰጠው ተግባር አይሆንም። እናም የአገሪቱ የኢኮኖሚ የጀርባ አጥንት ለሆነው የግብርናው ዘርፍ ተገቢውን ክትትልና ድጋፍ በማድረግ ምርታማነትን ማሳደግ በከፍተኛ ትኩረት የሚከወን ተግባር ሊሆን ይገባል።